በጠቅላይ ሚኒስትር ጽህፈት ቤት አዘጋጅነት የገንዘብ ሚኒስቴርና ተጠሪ ተቋማት እንዲሁም የኢንቨስትመንት ሆልዲንግና በስሩ ያሉ ተቋማት የስራ ኃላፊዎችና ሰራተኞች የካዛንችስ የኮሪደር ልማትና ሌሎች የልማት ስራዎችን ጎብኝተዋል። የስራ ኃላፊዎቹና ሰራተኞቹ በተከናወኑ የልማት ስራዎች መደሰታቸውን ተናግረዋል። እንደ ሀገር የሚያኮራና በጣም የምናውቀው ነገር እናውቃለን ብለን የምንለው ነገር ግን የማናውቃቸው ነገሮች በርካታ ነገሮች እንድናውቅ ያደረገን አዲስ አበባ ከየት ወዴት እንደሄደች እየሄደች ነው የሚለው ነገር በደንብ እንድናስተውል እንድንረዳ፣ በእኛም በኩል ደግሞ ማገዝ የሚገባንን እንደ ተቋም መስራት ያለብን እንድንሰራ ተነሳሽነትን የፈጠረ ጉብኝት ነው የዛሬው ጉብኝት። በጣም በእውነቱ ከሆነ አይንን የሚያፈዝ ልብን የሚያረሰርስ በጣም የሚገርም ልማትን ማየት ችያለሁኝ። እስካሁን ድረስ ነው የት ነበርኩኝ ብያለሁኝ። ምክንያቱም በጣም የሚገርሙ ለውጦችን ነው እያየው ያለሁት። ማንም ሰው አይኔ ያለው ሰው አይቶ የሚፈርደው አይነት ለውጦችን ነው እያየን ያለነው። ከየት ተነስተን ወዴት ሙቭ አድርገናል የሚለውንም ነገር ለመታዘብ ችያለሁኝና በጣም የሚገርም ይበል የሚያስብል እንግዲህ ኢትዮጵያ ውስጥ አይደለም እንዲ ያለሁት ላስ ከምል ድረስ በጣም የተደነቅኩበትና የተደመምኩበትን ስራ ነው ያየሁትና በጣም ደስ ይላል ኢትዮጵያ ከየት ተነሳ ወዴት እየሄደች እንደሆነች የሚያመላክት ትልቅ ራዕይን ሰንቀን እየተጓዝን እንደሆነና ሁሉም ነገር ከአስተሳሰብ መጀመሪያ የሚመነጫው ከአስተሳሰብ ትልቅ ነገር ከማሰብ እንደሚጀምር ማየት ይችያለሁ ያለው ከዛም ባለፈ እንዲሁ አሁን ባየኋቸው ቦታዎች በተለይ የኮሪደር ልማቱን እንዲሁ እዚህ ደግሞ ኢትዮ ኢንተርናሽናል፣ አዲስ ኢንተርናሽናል ኮንቬንሽንም ጭምር ሁሉም ነገር የተያያዘና መሰረት ያለው ነገር እንደሆነ ለማየት ችያለሁ። ከምንም ነገር በላይ ደግሞ የሚያስደስተው የሚያስደስተን ያው በጣም እያደግን መሆናችን ለማመልከት ችያለሁ። በአዲስ አበባ እየተገነቡ ያሉ የልማት ስራዎች በሌሎች አካባቢዎችም ተጠናክረው መቀጠል አለባቸው ብሏል። ጎብኚዎቹም ከአዲስ አበባ የኮሪደር ልማት ስራዎቻችን በርካታ ነገሮች የምንማርበት ነው፣ እንደ ሀገርም እንደ ከተማ ብቻ ሳይሆን፣ ምክንያቱም ከዚህ ስራዎች አንደኛ የስራ ባህላችን የተቀየረበት የአመራር ብቃታችን ያሳደግንበት፣ አዲስ አበባን ለዜጎች ምቹ ሆና እንድትቀመጥ የአፍሪካ መዲና ከመሆኗ ባሻገር እንደ ሀገር በዓለም አቀፍ ዲፕሎማት ከተማ ከተማ ስለሆነች በደንብ አርገን እንድንሰራና የበለጠ እንድንነሳሳ የሚያደርግ ስለሆነ በዚህ ደረጃ ተቋማቶችም ይህንን ታሳቢ አድርገው መስራት እንዳለባቸው ሌሰን የምንወስድበት ጉብኝት ነው ብዬ አስባለሁ። ከተማ ውስጥ የሚሰሩ ልማቶችን፣ የግብርና ልማቶች፣ ከተማ መር ልማቶችን አይተናቸዋል። ሰው እነዚያን ልማቶች በጣም የሚገርሙ ናቸውና ቢሰፉ ክፍለ ሀገር ላይም ኢምፕሊመንት ቢደረግ የተደረገም ነው አገሪቷን በጣም ወደ አንድ ስቴፕ አይደለም በጣም በብዙ ሺ ስቴፖች ሙቭ የሚያደርግ ነው ብዬ ነው የማስበው። እና በጣም ደስ የሚል ስራ ነው የተሰራ ያለው በተባበረ ክንድ። ባየኋቸው ከተሞች እንዲሁ የተሰባሰበ ሀይል ያለባቸው መነቃቃት ያለባቸው አካባቢዎች ላይ ትልልቅ ለውጦችን ነው እያየን ያለ ነው እና ይሄን ሁሉም ክልሎች በጋራ በተለይ ትልልቅ ከተሞች ላይ ያሉት ክልሎች ይሄን ቢተገብሩ ቶሎ ወደ ለውጥ ማምጣትና ስራ ፈጠራንም ጭምር ሁሉ አቀፍ የሆነ ለውጥ ማምጣት የሚቻልበት እድል እንዳለ በጣም ተመልክቻለሁ። ሁሉም የስራ ኃላፊዎችና ሰራተኞች የካዛንችስ የኮሪደር ልማትን፣ የአዲስ ዓለም አቀፍ ኮንቬንሽን ማዕከል፣ የወንዝ ዳርቻ ፕሮጀክቶችን፣ የእንስሳት ልማት ማዕከልን፣ እንዲሁም የጫካ ፕሮጀክትንና ሌሎች በርካታ የልማት ስራዎችን ጎብኝተዋል።